አሰላሙ አሌይኩም ወራህመቱላ በረካቱ። ልጅ ህምርት ዩብ ቻናል ተከታዩ ሰላም ናችሁ? አልሐምዱላ እኛ ደህናነን። ዛሬ ደግሞ ማሳያችሁ ቤት ይህን ይመስላል ማለት ነው። አያሌው ባህሩ ቀብር በታች ነው ማለት ነው። አካባቢው ከፊት ለፊቱ ሳሳያችሁ ይህን ይመስላል። ቪዲዮውን እስከ መጨረሻው ለማየት ሞክሩ። ይሄ በሌላኛው ሳይር ነው ማለት ነው። በነገራችን ላይ ዙሪያውን አጥር ታጥሯል ማለት ነው። ዙሪያውን አጥር ታጥሯል። ይሄው እስኪ ወደ ቤት እንግባ። እንግዲህ ሳሎን ነው ማለት ነው። ያውቃ ስላለው ብዙም እቃው እንዳይታይ ትኩረት አላደረኩም። ወደ ቀረጻው ወደ ላይ በኩል አደረኩት ማለት ነው። እና ቤቱ ምን እንደሚመስል እንዲታይ ነው። ይሄ ቀለም ይቀራል ብሏል። ኮርኒሱ ይቀባል። ወይ እንግዲህ ወደ ሌላኛው ክላስ ደግሞ እስኪ ምን እንደሚመስል አሳያችሁ። ይቅርታ ግን እቃ ምናምን ስላለው ያው እየኖርበት ስለሆነ እቃ ምናምን አለው ማለት ነው። ታዲያ ይቅርታ ጠይቃለው። ያው ማሳየት ስላለብን ነው። ብዙም እቃው ላይ ፎከስ አላደረኩም። ወደ ሌላኛው ክላስ እርኩ ማለት ነው። ሃይላይት ላሳያችሁ እቃ ስላለሁት አይታችሁ ያን ያህል። ይሄ ኮልደር ነው። ይሄ ሌላኛ ክላስ ነው። ዝግ የምታዩት እዚሁ አንድ ክላስ አለፍኩ ማለት ነው። እንደዚሁ ወደ ወዲያ አምስት ክላስ አካባቢ ነው ማለት ነው። ይሄ ደግሞ ከውጭ ሲታይ ነው። ያው እስከ መጨረሻው ማየት እንግዲህ አበረታቱን። ዋጋና እንትን ደግሞ እናገራለሁ ማለት ነው። ዋጋ እቺ ኩሽና ናት። እንደገና ደግሞ ይሄን ከፍታችሁ ቀጥታ በውጭ በኩል ው ይሄ ሌላኛ ሰርቪስ ነው ማለት ነው እያችሁት ሰርቪሱ እንግዲህ ይህንን ይመስላል። ቆርቆሮው ስምንት አራት ቆርቆሮ ነው። ካሬ ሁለት መቶ አምሳ ይዞታ እና ማረጋገጫ ያለው መቶ አምሳ ደግሞ ይዞታ ማረጋገጫ ያለው በአጠቃላይ አራት መቶ ካሬ ነው ማለት ነው። ሁለት መቶ አምሳው ይዞታ ማረጋገጫ ያለው ከፈለግህ ለላክልህ ብሎኝ ነበር። ይዞታ ማረጋገጫውን ችግር የለውም ያኔ ሰው ሲመጣ ታሳየናለህ ብየው ነው። ይሄ ድንጋው አካባቢ እና እንደዚህ አካባቢ የእሱ ቦታ ነው ማለት ነው። ከኩሽናዋ ሰርቪሷ ማለት ነው። ከሰርቪሷ ፊት ለፊት የተወሰነ ቦታ አለው። እንደገና ተመልሼ ደግሞ ምን እንደሚመስል ከኋላ በኩል እያሳየኋችሁ ነው። እንግዲህ እንደምታዩት ውሃ አለው፣ ውሃ ገብቷል እየተጠቀሙ ነው። መብራት ደግሞ ክፍያ ምናምን ጨርሰዋል። መግባት ነው የቀረበው ማለት ነው እና እንደምታዩት ሄዲውን በወዲያ በኩል የምን ያህል ስፋት እንዲያለው ማለት ነው። እና ሰፋ ያለ ግቢ መግዛት የምትፈልጉ መግዛት ትችላላችሁ ተሰሙን ማለት ነው በዜሮ ዘጠኝ ሀያ ሁለት ስልሳ ሁለት ዘጠና ዘጠና አምስት ደውሉልኝ። ቀጥታ ከባለቤቱ ጋር አገናኛችኋለሁ ማለት ነው። ዋጋ ሶስት ነጥብ ሁለት ማለት ነው። ሰፊ ያለ ግቢ ነው። እንዲያመልጣችሁ። ይዞታ ማረጋገጫ አለው። ላይክ ሼር በማድረግ ብርታቱን ባይ ባይ።